ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻለ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና መኝላችኋለሁ። ፈጣሪም ለሀገራችን ሰላም እንዲያረግልን ሕዝባችን እንዲጠብቅልን ሁላችን በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ውስጥ ጀምሮ እንደተለመደው ላይክሽር ሽር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳባሴች በኮሜንት እንድትሰጡን እያልኩኝ እንግዲህ የሩታ በጎች ማለት ነው። ብዙ ኮሚኒቲዎችን እያየ ይገኛሉ። ፍቅር ቤት ማለት ነው። ሳንፈልግ ተናጋሪ ስለምታደረጉን ምንም ማድረግ አንችልም። እዚህ ጋ የምንትላለች እጅበግ ማለት ነው። ሩታ ያደረገችው ነገር አይቅርባችሁ መቼም። እሷ ትመራለች፣ እናንተ ትከተሏታላችሁ። ምንዋንም ይመራ በምንሆን የምትመራው እሷ እርቃን በመሄድ ነው። ቤት ፈጣሪ የሚመራና የሚመራ እንኳን እራሱ አታቁም፣ እናንተ ማለት ነው። ይሄንን ፎቶ ያመጣሁላችሁ ለማስታወስ ያክል ነው ከእሷ ማንም ምንም እንደማይወስድ ልነግራችሁ ነው የመጣሁት፣ ማለት ነው ከኋላ የምታዩት ቪዲዮ ፎቶ የዛሬ ዓመት በለፍ ከፉፉ ጋር ኢድን ያከበሩበት ነው። ያ ማለት ረመዳን ሆን ኢድ ሆን ፍቅርዬ ታከብራለች ከነሱ እኩል። በቃ ያ ማለት ሃይማኖቷን ቀየረች ማለት አይደለም። ሃይማኖት በልብስ አይለካም በነገራችን ላይ ማለት ነው። አሁን ሂጃብ ለበሰች፣ ይህንን ለበሰች፣ አባ ያለበሰች ማለት ሰለመች ማለት አደለም። ይሄ የምረራችሁ የምትጡት ነገር ነው በቃ ቪዲዮ ሰራች፣ ቪዲዮ ሰራች። ይሄ ምንም የሚደነቅ ነገር አይደለም፣ መቻቻል የሚያመጣ ነገር ነው። አሁን ብዙዎቻችሁ ቅሬታ ያለው የራስሽን ሃይማኖት አታስተዋውቂ፣ እንደ ፍቅር የራሱን ሃይማኖት የሚያስተዋውቅ ሰው የለም። ለራሷ ትሄዳለች፣ የራሷን በዓል ታከብራለች። እንደ በዓላት እንኳን ሲሆን እኮ በስነ ስርዓት ነው የምታከብረው። የኛን ራሱ ማለት ነው አብሻ ቀሚሷ ለብሳ በስነ ስርዓት ነው፣ የነሱን ደግሞ ያከበረች ማለት እሷን የሚያሰድባት ሆነ እንትን የሚያስብላት ነገር የለም።

ሃይማኖቷን ትቀይራለች ወይም ቀየረች ማለትም አይደለም ሲቀጥል ደግሞ በቀደም ሩታን የሰደባችሁ አሁን እሷን ምን ልትሏት ነው ምናምን ያላችሁ የሩታ ደጋፊዎች አላችሁ ያንን በመልበሷን ያልሰደብኳት እንዲሁም ብርቷን ከሚያሳይ ከዛ ከተንገለጠጠ ከስድስት ስልሳ ስድስት አለባበስ እንኳን ወጣሽ ነው ያልኳት ቪዲዮዋን በህይወቴ ላይክ አድርጌ አላውቅም ምንም ያስደስት ቪዲዮ ስለሌለ ነገር ግን ያን ቪዲዮ ላይክ አድርጌ ያለሁ ለምን አለባበሷ ስለተመቸኝ ሴትነቷን ስላወጣው በቃ ሴት ሆናለች ገባቸው። ለምንድነው እኛም አላስፈላጊ አለባበስን እንዲከተሉ የምናደርገው በራሳችን መንገድ ኮሪዶሮችን ወደ ገደል የምንጨምረው? አንዳንዴ አሁን እውነት ሩጣ ከዛ ካለፈ አለባበሷ ከጽጌ ጋር ከምንለብሰው ከንብርት አለ አወጣጥ በቃ ስድስት ስልሳ ስድስት የመቼም የኢትዮጵያ አለባበስ አይደለም። ከዛ አለባበስ ያንን ልብስ ስለተለበሰች ተከፋ ሰው አለ። ያንን አባያና ሼላ ስለለበሰች በጣም ነው ደስተኛ የሆንኩት። ከምጠፉ እንደዚህ ልበሱ የከሌ ከሌ ብላችሁ መምረጥ ሳይሆን ሰውን ተሸፈኑ። በቃ መሸፈንን ማሳየት ምንም አይደለም። ፍቅርዬ ደግሞ አሁን በቀጣይ በራሳችን ሃይማኖት ደግሞ ትመጣለች። ይህን አምንባታለሁ። ለፋሲካ ራሱን የቻለ ፕሮግራም ታዘጋጃለች። ይሄ እኮ የአንድ ሰዓት ወይ ግማሽ ሰዓት ቪዲዮ ነው። ሙሉ ቀን ለብሳ የምትሉ አይደለም። የሆን ሃይማኖቷን እንደረሳች ብዙ ነገር እንዳጠፋች፣ እንዳደረገች አትቆጠሩት በቃ እና ፍቅር ላይ እንደዚህ አታተኮሩ፣ ትኩረት አትስጧት። በቃ ስራ ነው እየሰራች አለችው። ስራ ስትበላ አላያችኋትም። እዚህ ጋ ስጋ ወይም ደግሞ ነገር ስታደርግ አላያችኋትም። በልብስ ደግሞ ሰው አይለካም። ሃይማኖቱን አስተዋውቂ ለምትሉ ደግሞ በደንብ እንደ ፍቅር የሚያስተዋውቅ የለም ሃይማኖቱን። በቃ አለቀ። ይህን እየመራራችሁ ትውጡታላችሁ። የእኛም ልጆች ቢሆን የሆነ በሷ ላይ አጋጣሚውን አግኝቶ ጫና ለመፍጠር ባትሞክሩ ደስ ይለኛል። በመቀጠል ከሩታ ምንም የሚወሰድ ነገር የለም። የወሰደችውም ነገር የለም። ሌሎች ናቸው። እንደውም ሩታናት ከሷ የወሰደችው ማለት ይቻላል። ይ ይሄ ቪዲዮ ዝምቀት ነው። ግን ፍቅር ከቃብርሽ ጋር በነበረ የሰዓት እራሱ ካስታወሳቸው ለኢድ ታበላለች፣ ረመዳን ላይ ሲገባ እንትን ትላለች። በቃ ይሄ ብርቅ አይደለም ለሷ ማለት ነው። እና አትንጫጩ ጋይስ። ኦኬ እስከማታ ድረስ ቪዲዮዋን ላይክ ላይክ እያደረግን ሀሳብ ሴቷን እየሰጠን እኛ እውነተኛ ደጋፊዎቿ እንጠብቃታለን። ይህን ቪዲዮ ላይክ፣ ሽር፣ ሰብስክራይብ አድርጉ። ተወዳችኋለሁ። መልካም ጊዜ። ቻውቻው